ሰላም ጤና ይስጥልን። እየተከበራችሁና እና የተወደዳችሁ የብስራት የዩቲዩብ የመረጃ ሰዓት ተከታታዮቻችን እንሆ የዛሬው የመረጃ ሰዓታችን ተጀምሯል። ሰላማዊ ነጋሴ ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆያለሁ። ቀዳሚ ወዳደረግ ነው መረጃ ስናልፍ ድሮጋ ፋርማ ለጤና ሙያተኞች ለተሽከርካሪ፣ ለስራ መጀመሪያና ማስፋፊያ ተጠቃሚ የሚያደርግ የገንዘብ ብድርና ቁጠባ ተቋም መሰረተም። ድሮጋ ፋርማ የጤና ዘርፉን ከተቀላቀለ አስር ዓመታት ያስቆጠረ ሲሆን በእነዚህ ስራ ዓመታት በአፋጣኝ መፍትሄ ማግኘት አለባቸው ካላቸው ዋና ዋና ፕሮጀክቶች ውስጥ የጤና ባለሙያዎችን የኢኮኖሚ ጥያቄ የሚፈታ የገንዘብ ብድርና ቁጠባ ተቋም በመሆኑ ሚያዝያ 14 ቀን 2017 ዓ ም በይፋ ስራ መጀመሩን አስታውቋል። ተቋሙ ዶክተሮች፣ የጤና ባለሙያዎች፣ ነርሶችና በአጠቃላይ በጤና ዙሪያ ላይ የሚሰሩ ባለሙያዎችን ታሳቢ ያደረገ የብድርና ቁጠባ ተቋም መመስረቱ በባለሙያዎቹ ዘውትር የሚነሳውን የኢኮኖሚ ችግር የሚፈታና በቀላሉ ብድር የሚያገኙበት ሁኔታ የሚያመቻች ነው ተብሏል። የተቋቋመው የገንዘብ ብድርና ቁጠባ ተቋም ለጤና ሙያተኞች የተለያዩ የብድር አገልግሎቶች ለተሽከርካሪ መግዣ፣ ለስራ መጀመሪያና ማስፋፊያ ብሎም ለሌሎች በርካታ ጉዳዮች የሚውሉ የብድር አገልግሎቶች ለማቅረብ ይሰራልም ተብሏል። በተጨማሪም ድሮጋ ፋርማ ኃላፊነቱ የተወሰነ የግል ማህበር የተመሰረተበትን አስረኛ ዓመት ያከበረ ሲሆን የጤና ባለሙያዎች የቤት የመኪና መግዣ ቢያስፈልጋቸው ወይም የህክምና ተቋም አሊያም ፋርማሲ ለመክፈት ሲያስቡ ለበርካታ ጊዜያት የካፒታል እጥረት ስለሚያጋጥማቸው ካሰቡበት ደረጃ በቶሎ ለመድረስ ይቸግራሉ። ድሮጋ የገንዘብ ብድርና ቁጠባ ተቋም ይህን የጤና ባለሙያዎችን መሰረታዊ ጥያቄ ለመፍታት ወደ ስራ መግባቱን ገልጿል። ድሮጋ ፋርማ በሐኪሞችና ፋርማሲስቶች የተቋቋመ ኃላፊነቱ የተወሰነ የግል ማህበር ነው። በበቂ መጠንና ጥራት ለማህበረሰቡ መድረስ የማይችሉትን የህክምና መገልገያዎችን በማቅረብ ህብረተሰቡ የተሻለ የጤና አገልግሎት እንዲያገኝ እየሰራም ይገኛል ሲል ሚሊዮን ሙሴ ዘግቧል። በኦሮሚያ ክልል በአንድ ሳምንት ውስጥ በደረሰ የትራፊክ አደጋ የአስራ አንድ ሰዎች ህይወት አልፏል። በኦሮሚያ ክልል ከሚያዝያ 6 እስከ ሚያዝያ 12 ቀን 2017 ዓመተ ምህረት ድረስ ባሉት ቀናቶች በደረሱ የትራፊክ አደጋዎች የ11 ሰዎች ህይወት ሲያልፍ በ12 ሰዎች ላይ ከባድ በ7 ሰዎች ላይ ደግሞ ቀላል የአካል ጉዳትም ደርሷል። በአንድ ሳምንት ውስጥ በደረሰ አደጋ ከ6 እስከ 45 ዓመት የዕድሜ ክልል ላይ የሚገኙ ሰዎች ህይወታቸው ማለፉን የኦሮሚያ ክልል የትራፊክ ቁጥጥር ክፍል ባለሙያ የሆኑት ኢንስፔክተር መሰል አብራ ለብስራት ሬዲዮ ና ቴሌቪዥን ተናግረዋል። አብዛኞቹ አደጋዎቹ የተከሰቱት በቀኑና በሌሊቱ ክፍለ ጊዜ ሲሆን፣ አደጋውን ያደረሱት ወንድ አሽከርካሪዎች ናቸው። አደጋዎቹ በተለያዩ ዞኖች ና ከተሞች የተከሰቱም ናቸው። የሞት አደጋዎች የደረሱት በጭነት በህዝብ ማመላለሻ በባለሶስት እግር ወይም ባጃጅ ና በሞተር ሳይክል የተከሰቱ መሆናቸውም ተገልጿል። የአደጋዎች መንስኤዎቹ ያለመንጃ ፍቃድ ማሽከርከር፣ ከፍጥነቱ ሰንበላይ ማሽከርከር ና ለእግረኛ ቅድሚያ ለመስጠት መሆኑን ኢንስፔክተር መሰላበራ ለብስራት ሬዲዮ ና ቴሌቪዥን ተናግረዋል። ሼክ ሀጂ ኢብራሂም ቱፋ በርዕሰ ሊቃነ ጳጳሳት ፍራንሲስ ህልፈተ ሕይወት የተሰማቸውን ሐዘን ገለጹ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ የሮም ካቶሊክ ቤተ ክርስቲያን መሪ በሆኑት በርዕሰ ሊቃነ ጳጳሳት ፍራንሲስ ህልፈት የተሰማቸውን ሐዘን ገለጹ። ፕሬዝዳንቱ ለኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ በላኩት የሐዘን መግለጫ በሮማው ሊቃነ ጳጳሳት ፍራንሲስ ህልፈተ ሕይወት የተሰማቸውን ሐዘን ገልጸው ለቤተሰቦቻቸውና ለስራ ባልደረቦቻቸው መጽናናትን ተመኝቷል። ተመልካቾቻችን አሁን ደግሞ ከውጭ ያገኘናቸውን መረጃ እነግራችኋለን። የእስራኤል የስለላ ኃላፊ ኔታንያሁ ህገወጥ ስራዎችን እንዲሰራ ጠይቀውኛል ሲሉም ከሰሱም። የእስራኤል የስለላ ኃላፊ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእርሳቸውን የግልና የፖለቲካ ጥቅም ለማስጠበቅ ህገወጥ ድርጊቶችን ለመፈጸም ፈቃደኛ ባለመሆኔ ከስልጣን ለማባረር ሞክረዋል ሲሉም ከሷል። የእስራኤል የሀገር ውስጥ የስለላ አገልግሎት የሺም ቤት ዋና ኃላፊ የሆኑት ሮነን ባር ለጠቅላይ ፍርድ ቤት በሰጡት ቃለ መሐላ ይህንኑ ተናግረዋል። ኔታንያሁ ባለፈው ወር ባርን ለማሰናበት የወሰዱት እርምጃ ምርመራው እስኪጣራ ድረስ በፍርድ ቤት ታግዶ የነበረ ሲሆን የተከተለው ፍጥጫ ትልቅ ተቃውሞ አስነስቷል። ህዝቡ ጠቅላይ ሚኒስትሩ የእስራኤልን ዲሞክራሲን አደጋ ላይ ጥለዋል ሲልም ይደመጣል። እንደ አውሮፓውያን አቆጣጠር በጥቅምት 2023 በጋዛ ጦርነት ምክንያት ከነበረው የሐማስ ጥቃት ጋር ተያይዘው በተፈጠረው አለመተማመን የስለላ ኃላፊውን እንደሚያባርሩ ኔታንያሁ ተናግሮ ነበረም። ሆኖም ባር የኔታንያሁ ውሳኔ በህዳር 2024 እና በፌብሩዋሪ 2025 መካከል በተከሰቱት ጉዳዮች ነው በማለት የኔታንያሁን መግለጫ ውድቅ አድርጓል። በፍርድ ቤቱ እንደተገለጸው ኔታንያሁ ሺም ቤት በጸረ መንግስት ሰልፎች ላይ በተሳተፉ እስራኤላውያን ላይ እርምጃ እንደሚወስድ እንደሚጠብቁና ኔታንያሁ በተለይ የተቃውሞ ሰልፈኞችን የገንዘብ ድጋፍ ሰጪዎችን በመከታተል መረጃ እንዲሰጡ ለባር ጠይቋል። የሽንቤት ኃላፊ በተጨማሪም ኔታንያሁ ጉቦ በመስጠት ማጭበርበርና የህዝብን አምኔታ በመጣስ የተከሰሱበትን የሙስና ክስ ለመመስከር የታለመውን የደህንነት ጥያቄ ለመፈረም ፈቃደኛ አልሆንኩም ብለዋል። ኔታንያሁ ባር ከስልጣን እንዲወገድ ያቀረቡት ጥያቄ ሽንቤት በጋዛ ጦርነት ውስጥ ዋና አስታራቂ በሆነው በጠቅላይ ሚኒስትር ጽህፈት ቤትና በኳታር መካከል ያለውን የገንዘብ ግንኙነት ሲመረምር ነበር። ጌታነህ ውንጀላ በጥቅም ግጭት የተበከለ ነው ይላሉም። የ10 ዓመቱን ጃፓናዊውን ተማሪ በስለት የገደለው ቻይናዊ በሞት ተቀጥቷል። ቻይና ባለፈው መስከረም ወር የ10 አመቱን ጃፓናዊ ታዳጊ በስለት ወቅቶ የገደለው ግለሰብ በሞት መቅጣቷን በቻይና የሚገኘው የጃፓን ኤምባሲ አስታውቋል። በደቡብ ምስራቃዊ ቻይና ሼንዘን ከተማ ወደሚገኝ የጃፓን ትምህርት ቤት ሲሄድ የነበረው ታዳጊ በማጥቃት ዦንግ ቻንግቹን በጥር ወር የሞት ፍርድ ተፈርዶበታል። ጉዳዩ የጥላቻ ጥቃት መሆኑን በቀረበበት ክስ የተገለጸ ሲሆን በሁለቱም ሀገራት ዘንድ አስደንጋጭ ውዝግብና ዲፕሎማሲያዊ ውጥረቶችን እንዲጨምርም አድርጓል። የጃፓን መንግስት የንጹህ ህፃን ግድያ ይቅር የማይባል ወንጀል እንደሆነ መናገ ይታውሳል ይታወሳል። ከዚህ ክስተት አንጻር የጃፓን መንግስት ሁሉንም የደህንነት እርምጃዎች መውሰዱን ይቀጥላል፣ እንዲሁም የቻይና መንግስት በቻይና ውስጥ የሚገኙ የጃፓን ዜጎችን ደህንነት እንዲያረጋግጥ አጥብቆ ያሳስባልን ብሏል። ክስተቱ በቻይና በሚኖሩ ጃፓናውያን ዘንድ ፍራቻ እንዲጨምር ያደረገ ሲሆን ቶዮታን ጨምረው የጃፓን ኩባንያዎች ሰራተኞቻቸው ጥንቃቄ እንዲያደርጉም ጠይቀዋል። ሌሎች ልክ እንደ ፓናሶኒክ ያሉ ኩባንያዎች ደግሞ በቻይና ለሚኖሩ ሰራተኞቻቸው ወደ ጃፓን መመለስ ከፈለጉ ነፃ በረራ አቅርበዋል። ክስተቱ በቻይና ማህበራዊ ሚዲያ ላይ የሚታ

ያልተገታ ብሔርተኝነት ነው በሚል ተተችቷል። ይህም ከቅርብ ዓመታት ወዲህ ጸረ የውጭ ዜጎች አቋም እንዲጨምርም አድርጓል። የትምህርት ቤቱ ልጅ ግድያ የተፈጸመው በፖለቲካዊ ስሜት በተሞላበት ቀን ሴፕቴምበር 18 ሲሆን ይህም በ1930ዎቹ መጀመሪያ ላይ ጃፓን ቻይናን በመውጋት ማንቹሪያን የተቆጣጠረችበት እለት ነው። የታሪክ ቅሬታዎች በቻይናና ና በጃፓን መካከል ያለውን የፖለቲካ ውጥረት ለረጅም ጊዜ እንዲሻክርም አድርጓል። ቻይና በሀያኛው ክፍለ ዘመን መጀመሪያና አጋማሽ ላይ በጃፓን ለደረሰባት የቅኝ ግዛትና የጦርነት ጥቃት ጃፓን ይቅርታ እንድትጠይቅ ከረጅም ጊዜ ጀምሮ ስትወተውት ቆይታለች። ጃፓን በቻይና የፈጸመችውን ጭካኔ የተሞላበት ወታደራዊ እርምጃ በታሪክ መጽሐፍቷ ላይ ጎልቶ ይታያል ስትልም ወንጅላለች። ተመልካቾቻችን፣ የዕለቱ የብስራት የዩትዩብ መረጃችን ይህን የተከታተላችሁት ይመስል ነበረ። ሰላማዊ ነጋሴ ከመላዊ ስቱዲዮ ባለሙያዎች ጋር ከእናንተ ጋር በጋራ ቆየን። መልካም ጊዜ